የቤታችን ሞገስ እንዳይጎለው ግርማ መቤት ልሁን ሁነኛ አባወራ ቤተሰቦች የዛሬ ጨረቃዎች የመጡበትን አይዲያ ወይም ቪዲቸውን ሁላችሁ ማየታችኋል ብዬ ተስፋ አረጋለሁ። ትልቅ እየመልእክት አለው። እንደዚሁም ለእኔ ጥያቄ የሆነብኝ ነገር አለ። በመጀመሪያ ግን ከሚባለው በላይ በጣም ነው የሚያምሩ። ሲቀጥል ሀይሚዬ ቪዲዮውን ሼር ስታደርግ ለቡራ እንደዚህ በማለት ጥያቄ ጠይቃለች። በቃ ተጋባ ነው ወይንስ ልጠብቅ? አራት ልጆች ሆዴ ውስጥ አረጁ እንዴ በማለት አፍጥጣለች። መልሱን ደግሞ ከቡራ እንጠብቃለን። እንግዲህ በጣም ነው የሚያምሩት፣ እንዳያቸዋቸው ስናያቸው መጀመሪያ ላይ በጣም ደንግጠናል፣ ተደስተናል። ምክንያቱም ይሄን ቀን ሁላችንም ስለምንጠብቀው ቡራም ደግሞ ሀይሚዬን ሲያት በጣም ነው የደነገጠውኝ ና እንደነገርኳችሁ ቤተሰቦቼ የዛሬው ቪዲዮ ሶስት ነገርን ያካትታል። ጥያቄ፣ መልእክት እንደዚሁም ደግሞ አስተማሪ ነው። ከጥያቄው ከመልክቱ ከመልእክቱ ልጀምርላችሁ። ሀይሚዬ ማስጠንቀቂያ ሰጥታለች። እንግዲህ ነገ ቡራ ሚዜ ነው ገባችኋል? በወንድሙ ሰርግ ላይ ሚዜ ነው። ስለዚህ አንድ ሰው አይኑን ቀና ብሎ ቡራን እንዳያያው ማስጠንቀቂያ ነው፣ ይሄ መልእክት ነው። ሴቶች እንዲያውም ትናንትና ጀምራችሁ ቡራ ጋር ሊቭ ላይ ማለት ነው። ሀይሚ ደግሞ ከታች ነበር የቲቶክ እንቢ ስላላትኝ እና እሱም መልእክቱን አስተላልፈዋል። ሲቀጥል ከመልክቱ ከመጀምርላችሁ መጀመሪያ ቤተሰቦቼ ወይንም ከሚያስተምረው ነገር ከምጀምርላችሁ ከጥያቄ ልጀምርላችሁ። ማነው ሰው ቡራን ትዳር ያስፈራል ብሎ እንዲፈራ ያደረገው? ማለት ዛሬ በጣም በትኩረት እያየሁ ነበር። ብዙ ወንዶች ትዳርን ይፈራሉ፣ ግን በዚህ ደረጃ ማለት? በጣም አፍሯል እንዴ ነው ፈርቷል? ለካሜራ ወይንም ቬሎ ለብሳ ስለታያኝ? አንተ ሱፍ ለመልበስ እንደዚህ ይፈራ? በኋላ የሰርግ ቀን መቼም እቺ ቀን ዞራ ዞራም ሆነ ቆይታ ትመጣለች፣ አንድ ቀን መምጣቱ አይቀርም አይደለ? ሰው ሲሰበሰብ እንዴ ልትሆን ነው? በመጀመሪያ እፍረቱን ወደ ጎን በለው ቡራዬ ማለት ነው። ወንድም አለሜ ሲቀጥል ግን የዚህን ያህል ትዳር ያስፈራል ብሎ የመከረህ ማን ነው? ማለት አንዳንድ ጊዜ እኛ ሁላችንም ማለት ነው በዙሪያችን አዋላችን ይወስነዋል። ማለት የምንውልበት ቦታ ወይንም በዙሪያችን ያሉ ሰዎች ምን አይነት መልእክት ነው ለእኛ የሚያስተጋቡት ወይንም የሚያስተላልፉት። ልክ የእነሱን ስንሰማ እኛ ደፋርም ፈሪም ልንሆን እንችላለን። ገባችሁ አደለ? አንዳንድ ትዳር ያዙ ሰዎች ለእኛ መልእክት ሲያስተላልፉ ትዳር እንደሚያስፈራ ክፉ እንደሆነ፣ ጥሩ እንዳልሆነ ነው መልእክቱ የሚሰጡት። ማለት ዛሬ ቡራን አይታችሁታል ብዬ አስባለሁ። በጣም ፈርቶ ነበረ ሃይሚዬ ልክ ቬሎ ለብሳ ምንድ ምንድነው ሱፍ ልበስ ስትለው እንዴት በቃ ግራ ገብቶት ተደናግጦ ሁላ ነበርና የዚያን ያህል እንዲፈራ ያደረገው ምንድን ነው? በነገራችን ላይ ትዳር ማለት ነው አንዳንዴ ዝግጅት ያስፈልገዋል። ምንም፣ አንዳንዴ አይደለም ሁሌም ቢሆን ዝግጅት ያስፈልገዋል። ዝግጅት ምንድን ነው ካላችሁ የሁለት ሰው ልክ፣ እናንተ ኃላፊ የነበረ ወይም እናንተ በራሳችሁ ስትመሩ የቆያችሁ ሰዎች ምን ይሆናል? የሁለት ሰው ሀሳብ ይሆናል የአንድ ሰው ሀሳብ እንዴት ነው? የሁለት ሰው ልክ፣ እናንተ የሆነ ነገር ብትፈልጉ የዛም ሰው ሀሳብ ሲገባ ሀፍ ሀፍ ይሆናል፣ ግማሽ ግማሽ ይሆናል። ገባችኋል? ይህንን ጭንቅላታችሁ ማዘጋጀት አለባችሁ። እኔ ከኢኮኖሚ በላይ ጭንቅላት ነው መዘጋጀት አለ በት ብዬ የማስበው ግን እንድንፈራ አይደለም፣ እንድንፈራ አረግም። ትዳር በጣም መልካም ነገር። አንደኛ ከአንድ ሰው ሁለት ሰው ትሆናላችሁ። ከዛ ደግሞ አይናችሁን በአይናችሁ፣ ስጋና ደማችሁን በሌላ ሰው ውስጥ ስታዩት እንዴት እንደሚያስደስት ወይንም የእናንተ ስጋ ደም ሌላ ሰው ሆኖ ስታዩት ልጅ ሆኖ ስታዩት እ አባቴ እናቴ ስላችሁ የሆነ ልጅ ወልዳችሁ ማለት ነው። እናቴ አባቴ ስላችሁ ደስታን እርካታን ነው የሚሰጣችሁ እንጂ አያስፈራም። ትዳር አያስፈራም። በመጀመሪያ ደረጃ እንደነገርኋችሁ መጀመሪያ የሚዘጋጅ መዘጋጀት ካለበት አሚሮ ብቻ ነው መዘጋጀት ያለበት ኢኮኖሚ። ትተጋገዛላችሁ። ሴቷም ያቅሟን ትሰራለች፣ ወንድም ደግሞ ያቅሙን ሰርቶ ያመጣልና እንዲያውም ልንደሰትበት ነው እንጂ ልንፈራው አይገባም። በጭራሽ ወንድሜ ቡራ ይሄንን ቪዲዮ ካየው እኔ ዛሬ በጣም በትኩረት እያየው ነበር። ሀይሚ እያደፋፈረችው ቡራ ግን በጣም ፈርቶ እንዲህ ትዳር ቀልድ ነው በጣም ብዙ ጊዜ ይላል። በነገራችን ትዳር ቀልድ አይደለም ይላል። ግን ደግሞ የዚህን ያህል መፍራት የለብንም ትዳር ገብተን አላየ ነውም፣ ያው እያለ ነበር። ገብቻ አላየሁትም እያለ ነበር፣ ገብተ ስላላየሁ ነው። በጣም ብዙ ጊዜ ወንዶች ይፈራሉ፣ ማለት የሚያስቡት እንዴት ነው? የሆነ ታስረው በሴቶች ጭቅጭቅ ወይንም ሌላ ሌላ ነገር ደስ የማይል ነገር አሚሯቸው ላይ ስለሚያስተላልፉ ወይንም ከጓደኛቸው አዋላቸው አንዳንድ ሰዎች የሚሰጧቸው አስተሳሰብ ወይም። ትዳር ውስጥ በተለይ ትዳር ውስጥ ያሉ ሰዎች የሚያስተላልፉት መልእክት ነው ሰውን በእንደዚህ ደረጃ ሚሮ እንዲበከል የሚያደርጉት። እኛና ትዳር ያላችሁ ሰዎች ቢያንስ መልካም ነገሩንም ተናገሩ፣ መጥፎ ነገሩን ብቻ አይደለም። እናንተ የኖራችሁ ሌላ ሰው እንዳይኖር ግን መከልከል የለባችሁም። ገባችሁ? እናንተ በምታዋሩት በምታደረጉት ነገር ሰው እንዲፈራ መሆን የለበትም። ይህን ያልኩበት ምክንያት ቤተሰቦች አይታችሁ ከሆነ ማለት ነው ሀይምዬ እንጋባ አግባኝ ምናምን እያለች ስትለው ማለት ነው በሚገርማችሁ ሁኔታ ቡራ በጣም ፈርቶ ትዳር እንደዚህ ቀልድ አይደለም በአንድ የሚገባበት አይደለም እንደገና ደግሞ በቃ እንዴት ብዬ ልንገራችሁ ወንድም ማለት ሀይሚዬ እየፈጠረች ሁላ ነበረ በመሀል በመሀል የራሷን ነገርና ወንድምህ እኮ ነው በቃ እኔና ባለቤቴ ተጋብተናል እናንተ ሁለታችሁ እንድትጋቡ ነው ሰርጉን ያዘጋጀ ነው ምናምን ብሎኛል ወይንም ደግሞ ሙሼ ሁለተኛ ከምዳግስ እኔ እናንተ እንጋባ እያለች ስታደፋፍረው አይደለም ወንድሜንም ቢሆን ሄጄ ነግረዋለውኝ። እሱ የራሱ ጉዳይ ገብቶበታል። እኔ ግን በዚህ ሰዓት ትዳር በጣም ከባድ ነው እያለ በጣም ፈርቶት ነበረ ከምታስቡት በላይ እና እዚህ ጋር ደግሞ የተረዳሁት ነገር ምንድን ነው ብትሉ ቤተሰቦች ከሀይሚና ከቡራ ምን ተረዳች ካላችሁ ሀይሚዬ፣ ማለት የትዳር ላይ ብገባም ችግር እንደሌለው ከቡራ ጋር ምርጥ ህይወት እንደሚኖራት እየተናገረች ነው። እዚህ ጋር በፍራንክ መልክ የሚሆን ያመጣችው እዚህ ጋር ፕራንክ ነው ብላ ምናምን አይደለም የመጣችሁ። በነገራችን ላይ ቡራን አስጨንቀዋለሁ። ነገ የወንድሙ ሰርግ ነው፣ እንደገና ደግሞ ሚዜ ነው። ስለዚህ በትንንሽ በትልልቅ ሰርጎች መሀል ትንንሽ ሰርጎች አሉ በሚለው አባባል ነው ሄደችው። ቡራ ግን ይኸ አሉባልታ ነው ወይንም ደሞ የመንደር ወሬ ነው ብሎ ነው የሰረዘው። ወይ የመንደር ወሬ አይደለም፣ በነገራችን እውነት ነው። በትልልቅ ሰርጎች ውስጥ ትንንሽ ሰርጎች አሉ። ወይ የሆነ ሰው ይታይበት እና ይተጫጭበት አለ፣ ወይ ደግሞ ቀለበት አለ። ቡራዬ ማለት ነው፣ አንተ ከመፍራትህ የተነሳ ነው የፈራሁት። ደሞ ሲመስለኛው ከአንዳንድ ሰዎች የሚሰማ ነገር አለ። እንደዛ አይነት ስሜት ስትሰማችሁ በእምነታችሁ ማለት ነው በደንብ መጽሐፍ ቅዱስም ሆነ እንደዚህ ሙስሊሞችም በራሳቸው ቁርአን ምሆን እንት ማንበብ አለባችሁ። ለምን የትዳር ዘርፍ አሉ የራሱ የሆነ ማለት በቤተክርስቲያን በእኛ በመጽሐፍ ቅዱስ ላይ ትዳር ምንድነው ብላችሁ ብታነቡ ማለት ነው፣ ደስ የሚሉ ነገሮች አሉት። ማለት እዚህ ጋር ገንዘብ ስለሞላ ስለተረፈ አይደለም። ገባችኋ? መከባበር፣ ፍቅር፣ አንድ ላይ እንደገና ደግሞ ሴቷ ወንዱን እንዴት ማክበር እንዳለባት፣ ወንዱ ደግሞ ለሴቷ ምን መሆን እንዳለበት ይዘረዝራል። ያን ያ ነገር ስታዩ ነፍሳችሁ ትረካለች፣ እንኳን አይደለም ስጋችሁ። ገባችሁ አይደለም እና እዚህ ጋር ሀይሚዬ የተቻለውን ነገር እየገፋፋች ነው፣ ቡራን እየገፋፋች ሼር ያደረገችውንም አንብቤላችኋል አይደል? ጥያቄ ምልክት እየሰጠችው ነው እና ሀይሚዬ ቡራን እየገፋፋች ነው። ግን ደግሞ ቡራ በጣም ትዳርን እንዴት ነው ፈርቶታል። ለምን እንደዚህ እንደፈረው አላውቅም። እርግጠኛ ነ በአካባቢ በዙሪያ ወይንም ባለትዳር የሆኑ ሰዎች ናቸው ይህን ነገር ሼር አድርገው እንደዚህ እንድትፈራ ያደረጉህ እና መፍራት የለብህም። ይቺ ቀን ደግሞ አንድ ቀን መምጣቱ አይቀርም፣ ሰርግ ወይንም ትዳር አንድ ቀን መምጣቱ አይቀርም። መፍራት ሳይሆን መዘጋጀት አለቀ። አንድ ሰው ያው ሰርግ ወይንም ደግሞ ትዳር መዘጋጀት ያስፈልጋል ይላሉ። በጣም ብዙ ሰዎች ብር ማጠራቀም ምናምን ይመስላችኋል። አይደለም፣ አሚሯችሁን ብቻ አዘጋጁ። አሚሯችሁን ካዘጋጃችሁ እግዚአብሔር ሌላውን አዘጋጅቶታል። በቃ ምንም ችግር የለም። ኢኮኖሚ ሰርታችሁ ታመጣላችሁ። በጣም ትንንሾች ናችሁና ሀይሚዬ በጣም እየገፋፋችሁ ነበረ ቡራን። በጣም ማለት የሆነ ይነሳ ላይ ማለት ነው ስታዩ በጣም ከብዶት ምናምን ስታዩ ማለት ነው በቃ ወይ ትስቃለች ወይ እንደ ቀልድ አድርጋ ትወስደዋለች። በቃ አንተ ታላገባኝ አስፋልት ላይ ሄጅ ምናምን ትዳር ፈልጋለሁ ብላችሁ ወንዶች እኮ ይሰለፋሉ፣ ይደረደራሉ ትለዋለች። በቃ እንዴት ነው አግባብታ የምሯን አግባብታ አግባብታ ልክ እሱ እንዲህ ጭንቅ እንዳለው ስታይ ማለት ነው። ወደ ቀልድ ተወስደዋለች እና ሀይሚዬ እንዴት ነው እየገፋፋሽ ነው ቡራ ደግሞ በቃ አንዴ ነው ፍርሃት ውስጥ ነገር ነው ያለውና ከዛ ነገር ውጣ። ሀይምዬም ብትሆን ምርጥ ልጅ አንተ ምርጥ ናችሁ፣ ሁለታችሁም ብትጣምሩ አንድ ብትሆኑ። አፍኮርስ አሁን ላይሆን ይችላል የሆነ ጊዜ ላይ መጠማራችሁ አይቀርም። ግን ደግሞ በዚህ ደረጃ እንድትፈራ አልፈልግም። እውነት እኔ በትኩረት እያየሁት ነበረ ቡራን ማለት ነው እና እንድትፈራ አልፈልግም። ሀይምየም ጀግና ቀጤ በርት እያልኩኝ ቤተሰብ